ነው እንዴ እኔ ዛሬ በር በር ሲያየው አለው የእውነት ነው የምላችሁ ምክንያቱም ትናንትና በሰላም ስላልተለያዩ በጣም ማለት በቃ ዛሬ ማንም ሰው ነበር ሲጠብቃችሁ አለው። ሃይሚና ብሩኬ አንዳንዴ ይገርሙኛል የእውነት ስነግራችሁ። አሁን ትናንትና ሃይሚና ቡራ በሰላም አይደለም አይደል? እንደዚያ ሰላም ብላችሁን ምናምን አመን? ነገን ነገን የምናችሁን ብላችሁን አይደለም ቪዲዮ የዘጋችሁት አይደለም። ስለዚህ ዛሬ ተመልካቾቻችን ይጠብቁናል ያለ ማለታችሁ ይገርመኛል አንዳንዴ። እውነት ለመናገር ችላ ባይ ነገር ማለት ነው። እና እንደዚህ ባይሆን ግን ጥሩ ነው ብዬ አስባለሁ። እስኪ ስንቶቻችሁ ናቸው ዛሬ ስጠብቋችሁ የዋላችሁት ነገሩኝ እስኪ። እውነት ሁሉም ሰው ነው ሲጠብቃችሁ የዋለው ዛሬ። ምን እንደማለትን ምን መስማት እንደፈለጉ ምን ላይ እንዲሆኑ ሁሉም ሰው ነበር ሲጠብቃቸው የዋለው ማለት ነው። ነገር ግን ሃይሚና ቦራ አንዳንዴ እንደዚህ ናቸው። በቃ የሚቀሩት ነገር ያናድዳል። እነሱ እኮ ላይ ይመቻቸው ይችላል፣ ግን ደግሞ በፎቶ ማሳወቅ አለባቸው። ዛሬ ደግሞ ስቶሪ ላይ እንኳን ምን ነገር ያደረጉት ነገር የለም። እና በጣም ነው ምትገርሙት። ሃይሚና ቦራ አንዳንዴ ለተመልካቾቻቸው ያስቡብናል፣ ይሰጉብናል ብላችሁ ብታሰቡ ጥሩ ነው ብዬ አስባለሁ። ሰላም ጤና ይስጥልኝ አድማጭ ተመልካቾች አይና ለምን ሁሉ መልካም ሁሉ ሰላም ከኔ ሰላም እግዚአብሔር ይመስገን ሰላማችሁ ይብዛልኝ እውነት እስካሁን ድረስ እኔ ተስፋ አልቆረጥኩም ነበር እውነት ለመናገር ይመጣሉ እያልኩ ነበራ ሃይሚና ብሩኬ ነገር ግን አልመጡም የእውነት አልመጡም በጣም ይገርማል አልመጡም ይገርማል በጣም እንግዲህ ያልመጡበት ምክንያት አንደኛ ነገር ያው ልጁ ሁሉም ሰው ስላወቀው ለሱም ብለው ይሆን ይቻላል ብዬ አሰብኩኝ። ሁለተኛ ነገር ሌላ ነገር ደግሞ እንግዲህ ምን ተፈጥሮ ነው አላውቅም፣ ወገኖች እኔ የሃይሚና የቡራ ነገር ግራ እየገባኝ ነው። አሁን እውነት ግራ እየገባኝ ነው። ትናንትና እንኳ ሰላም ሆነው ሂደው በነበር እኮ ማንም ሰው አያስብም አይሰጋም ነበር። ትናንትና ስትሄዱ ሰላም ሆናችኋል፣ አልሄዳችሁም ዛሬ ተመልካቾቻችን ያስባሉ፣ ይሰጋሉ። አለ ማለታችሁ አችሁ እኔ እንጃ፣ የእናንተ ነገር እየገረመኝ ነው። አንዳንድ የእውነት ሰው መውደድ ሲኖራችሁ ሰዎቻችሁን መያዝ ብትችሉበት ጥሩ ነው ብዬ አስባለሁ። የትነት መክሬ ነው እስኪ ስንቶቻችሁ ናችሁ ዛሬ ስጠብቋችሁ አላችሁት። በእርግጥ የተረጋጋችሁ ሰዎች አላችሁ፣ ልጁን ስላወቃችሁ ማለት ነው። ግን ደግሞ የእነሱ መቅረት ዛሬ ወይ በቲክቶክ አለን በኢንስታግራም አለን በቃ ወይም ደግሞ በኤፍቢ የሚሆን አለን ማለት አለባችሁ። ትናንትና እንዲዛ ሆናችሁ ሂዳችሁ ዛሬ ለም ብሎ መቅረቱ ምን ይሉታል? ለእውነት ምን ይሉታል? እኔ አላውቅም። ሃይሚና ቡራ አንዳንዴ ምን ልበላችሁ፣ እውነት እየገረማችሁ ነው። አንዳንዴ ሃይሚና ቡራ እየገረማችሁ ነው፣ እየገረማችሁ ነው። እውነት የምሬ ነው። ሰላም ሆኑ ባላችሁበት። ግን ያው ለሚያስቡ ተመልካቾቻችሁ ያላችሁበት ሁኔታ ብታሳውቁ ነበር። ግን እናንተ የለም፣ አለቀ በቃ። እናንተ እኮ ከካሜራ ጀርባ ፍቅር ናችሁ፣ ሰላም ናችሁ። ተመልካች ደግሞ እዚህ ይወቃል። ምን ሆኖ ይሆን? ምን ተገኘ? ምን ተፈጥሮ ይሆን ምናምን። ተመልካች እየተወቃ ነው። እናንተ ግን ምንም አይመስላችሁ፣ በቃ ምንም ስታስቡ ድሮ የሆነ ነገር ትሆና በረ በኮሜንተራችሁ እንኳን ሼር ታደርጉ ነበር። የወንድሙን እንኳን ዛሬ ሼር አላረገም። የጠፉበቱን ምክንያት ይሄ ነው፣ አለቀ። የወንድሙን እንኳን ሼር አላረገም። እውነቴን ነው የምላችሁ፣ የወንድሙን እንኳን ሼር አላረገም። ዛሬ የሉም፣ ሲጀመር ኦንላይን የሉም። ወይም እንደ ዝቅ የሚሆን ከሆነ በቃ ፕራግ ይቅርባችሁ፣ አለቀ በቃ እናቱን የሄዱን የማችሉበት ከሆነ ይቅርባችሁ። መልካም ስራችሁን ስሩ፣ አለቀ ይህን ነው የምመክረው። መልካም ስራችሁን ስሩ፣ በቃ ይብር ነው። ይህ ካልሆነ በቃ ይህን ነውን የምመክራችሁ። ግራ ገባኝ፣ ገፈኝ እኔ እኔ እንዲህ የተጨነኩ እናንተ እንዴት ተጨነቃችሁ? እያወኩኝ ነው እኔ እንኳን መቼም አንዴ እንዴት ወጥቼ እያወራሁም እንኳን ነው ወጣችሁ የማታወሩ ስንት አላችሁ በጭንቀት ለማንኛውም ተረጋጉ። አይቷቸው ሰላም ይሆናሉ ብዬም ተስፋ ማረገው መገብ አዲስ ነገር ይመጣሉ። ሁሉም ሰላም ሆኖ ግን ያው ሰው ስትወዱ ከባድ ነው እና ተረጋጓ ቆይሽዋችሁ ላችሁ። በዚህ አጋጣሚ እንግዲህ ምንም ማድረግ አይቻልም፣ መቻል ነው ብሏል አይደል መቻል ነው። ምክንያቱም ሰውን ስትወዱ እንግዲህ ይከብዳችኋል ትንሽ። ግን ምን ማድረግ ይቻላል ታዲያ? እኔ ግራ ገባኝ አሁንስ በእውነት ሃይሚና ብሩኬ ነገር ግራ እየገባኝ ነው። ምን እንደምል እራሱ ሃይሚና ብሩኬ ይዶን ግራ እያጋባችሁ ነው። አሁንስ ማለት ነው በጣም ግራ እያጋባችሁ ነው። ከምንም ባለ አይዶን፣ ለማንኛውም መስጊድ ጠብቃችሁ ባላችሁ በተላለ እና ደግሞ አድናቂዎቻቸውም አይዟቸው እንግዲህ። በቲክቶክ ላብ ከመጡ እንጠብቃለን። ካልመጡም እንግዲህ የነገ ሰው ይበለን። ላለው መልካም ማታ ይሆንላችሁ። ባይ ባይ። እመሰግናለሁ።